የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አምላክ የወላዲት አምላክ የድንግል ማርያም የአስራት ቃል ኪዳን መስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች ወደደን ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራቸው እንደምን አረፈዳቸው፣ አሜን በቸርነቱና በምህረቱ ጠብቆ ሳይገባ እንዲገባን አድርጎ ለዚች ዕለትና ለዚች ሰዓት ያደረሰን ቸሩ አምላካችን ቅዱስ እግዚአብሔር ስሙ በድጋሚ የተመሰገነ ይሁን አትለየንና እናቱ እናት የስዕል አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለዳግሚያ ትንሣኤ በሰላም በጤና በሕይወት አደረሳችሁ አደረሰን። አምላካችን በዓሉን የሰላም የጤና የበረከት በዓል ያደርግልን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ አስሩ ወተስዑ በሚያዝያ በዛቲ ዕለት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ አስራ ዘጠኝ በዚች ቀን የአርማንያ ሰው የፋርስ ኤጲስቆጶስ የከበረ ስምዖን አረፈ። የከበረ ስምዖን በሰማይትነት አረፈ እርሱም ከእርሱም ጋር መቶ ሃምሳ ሰማዕታት ይህም ቅዱስ ትክሻ ትክሻ ነቃይ የተባለ የአርመዝ ልጅ በሳቦር ግዛት ውስጥ ይኖራል ይህም ሳቦር ሌላው ንጉሥ ድል በሚያደርግ ጊዜ አስሮ ትከሻውን ይመዘዋልና ትከሻ ነቃይ ተባለ። ይህም ከሃዲ ለጣዖት እንዲሰግዱ እያስገደደ ምእመናንን በጽኑ ስቃይ አሰቃያቸው። ይህም የከበረ አባ ስምዖን ለንጉሥ ሳወር መልእክት ጽፎ ላከለት እንዲህ የሚል የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ደሙ የዋጃቸው ከሰው ተገዥነት ድነዋል። የክብር ባለቤት የክርስቶስ ተገዥ ናቸውና ስለዚህ ተገዥ መሆን ከተሰራው ህግ አብዝቶ መገበርም አይገባቸውም። ይሄያው ጊዜ አብሔርን ህግ ስለ ህግ ለለወጡ ከሃዲያን አይገዙም። ስለ እርሳቸው ደሙን ባፈሰሰ በክብር ባለቤት በክርስቶስ ስም እንዲሞቱ እነርሱ ይመርጣሉ። ንጉሱ ሳቦርን ንጉሱ ሳቦርን ይህን መልእክት ባነበበ ጊዜ በዚህ አባት ላይ እጅግ ተቆጣ። በሁለት ሰንሰለትም አስሮ በእስር ቤት ጣለው። በዚያም ሃይማኖታቸውን ክደው ሰማይን ያመልኩ እነርሱም፣ በሌላ የታሰሩ ብዙ እስረኞችን አገኘ። ይህ ቅዱስም ገሰጻቸው፣ አስተማራቸው እነርሱም ተጸጽተው በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው መሰከሩ። ራሶቻቸውንም ቆረጧቸውና የሕይወት አክሊልን ተቀበሉ። ከዚህም በኋላ ይህን አባት ወደ ምስክርነት ሸንጎ አቀረቡት። ከእርሱም ጋር መቶ ሀምሳ ሰዎች አሉ። እነርሱም አንገታቸውን እስከ ቆረጧቸውና አክሊል እስከተቀበሉ ድረስ ያጽናናቸው ነበር። ከእርሳቸውም አንዱ ሰያፍን ሰይፍን ከመፍራት የተነሳ ደንግጦ ሃይማኖቱን ሊክድ ወደደ። በዚያ ከቆሙት አንዱ አትደንግጥ፣ የሰይፍ በትር አይንህን ከሸፈንክ ምን አይደለም፣ ጽና፣ ከሰማይታት ጋራ ተቆጥረህ ከክብር ባለቤት ክርስቶስ ጋራ ለዘላለም ነግሰት ትኖራለህ ብሎ አጽናናው። እንዲሁም አደረገ። የሕይወት አክሊልንም ተቀበለ። ስሙ ባሴቅ የተባለ ያንን ያጥናናውን ሰው ከሰሱት፣ ንጉሡም አስቀርቦ ምላሱን አስቆረጠው ቆዳውንም አስገፈፈው እና ነፍሱን አሳለፈ። የድል አክሊልንም ተቀበለ። ከዚህ በኋላም የከበረ ስምዖንም ወደ እርሱ አቅርቦ ለአማልክት ስገድ ያለዚያ በጽኑ ስቃይ አሰቃያለው አለው። ቅዱሱም ትእዛዙን አልሰማም፣ ስቃዩንም አልፈራም። ያን ጊዜም ራሱን በሰይፍ እንዲቆርጡ አዞ ቆረጡት። በመንግስተ ሰማያትም በመንግስተ ሰማያትም የሰማዕትነትን አክሊል ተቀበለ። በረከቱ ከኛ ጋር ለዘላለሙ ትኖር አሜን። ሰላም ለስሞን ለአርማንያ ሞገሳ ወለሀገረ ፋርስ

ወደ ዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም ማራኪ ተኩል ባይ ሲሆን መሐረነ ኢየሱስ ክርስቶስ የሰማነውን በእዝነ ልቡናችን ያሳድርብን። አምላካችን የቅዱሳንን ረዴታቸውን በረከታቸውን ያሳድርብን ፍጻሜያችን ያሳምርልን ዘንድ በዓሉን ከእለተ ሰንበት ረዴት፣ በረከት እንዲያሳትፈን በሰላም ያሳደር አምላክ በሰላም እንዲያውልን አቡነ ዘበሰማያት ንበር

እግዚአብሔር ባርካቸው፣ እግዚአብሔር ጠብቃቸው። በሰላም ዋሉ። መልካም